ሰላም ሰላም፣ ወደ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በእያለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። አጃኢብ የሚያሰኝ ቪዲዮ ነው ማለት ነው። አጃኢብ አጃኢብ፣ አጃኢብ አጀብ ያሰኛል ማለት ነው እንግዲህ አብዲ ሀዋን እንደዚህ አድርጎ ቅጥቅጥ አድርጓታል ማለት ነው። ቅጥቅጥ አልተረፋትም። ሲፈልግ እደፍርሻለሁ እያለ እያስፈራራት ነው ማለት ነው። አቤት እንዲያው ማንኛው ጊዜ ላይ ነው የደረስነው? አምላኬ፣ እውነቴ እንትን መጨረሻው ዘመን ላይ ደረስን እንዴ? ረ እንዲያው ፈጣሪ እሱ ያስበን። ከፈለግኩኝ እደፍርሻለሁ ከቤት የመተሽ ነው ያገኘሁሽ፣ እንግዲህ ምን ታመጫለሽ ብሎ እንደዚህ፣ እንግዲህ ካሜራ ደቀ ነው ጥፍጥፍ እያደረጋት ነው ማለት ነው። በነገራችን ላይ ካሜራ መደቀኗን እሱ አያውቅምና። ለቤት በነፃነት መጣሽ ብሎ እንግዲህ እንደዚህ እየቀጠቀጣት ነው ማለት ነው። ሀዋን ሀዋ ማለት የሱመያ ጓደኛ ማለት ነው። የሰላምን ባለፈው ያስጠራቻት የጠራቻት ልጅ ማለት ነው። ለሰይድ ያስያዘቻት ልጅ ማለት ናት። እንግዲህ እንደዚህ አድርጎ ጥፍጥፍ እያረጋት ነው ማለት ነው። በጣም ያሳዝናል። ሰይድ ማነህ? አጥሩን ምንድን ነው የሚባለው? የሆነ ተረት አለ። ባለቤቱን ባይንቁ አጥሩን አይነቀንቁ ይባላል። እና ሰይድን ስለ ናከው ሰይድ ያው ራሱ ተከብሮ ሚስቱን የሚያስከብር ልጆቹን የሚያስከብር ሰው ስላልሆነ እንግዲህ የተናገረውን ነገር ሁላችሁም አብዲ ቤት እየገባቸው አዳምጡ ማለት ነው። በጣም ነው የሚገርመው። እውነት በጣም በጣም እንደዚህ አይነት ከትልቅ ሰው እንደዚህ አይነት ነገር አትጠብቁም ማለት ነው። ልጁን ሳንቲሙን፣ እንደዚህ እርግፍ አርጋችሁ ባዶን አስቀራችሁት። ሰይድ ራሱ ወንድ አደለም። እኔ ሰይድን በሆነ ሱመያን እንደምንም ብዬ ፈልጌ እንደዚህ እንደ ሬሳ ነው መጎተታት። እሷን እንደዚህ እንደ ሬሳ ጎትቼ ከዛ ልጆቼን መንጭቄ ወስዳለሁ። ብቻ የሚናገራቸው ቃላቶች ከሱ ከእንደዚህ አይነት ከትልቅ ሰው ለነገሩ እኮ ትልቅ ሰው ትርጉም የለውም፣ አይሚሩ አስተሳሰብ ላለው ሰው ነው እንጂ ዝም ብሎ ትልቅ ሰው ዋጋ የለውም። እና እውነት ከአብዲ ይህንን የተረዳሁት ማለት ነው። እኔ አብዲን ሳየው ሰሞኑን ከሰይድ ጋር የሆነ ጥሩ አስተዋይ ልጅ ይመስለኝ ነበረ፣ ግን ዛሬ በዚህ ቪዲዮ ያየሁት ነገር በጣም የእሱ የወረደ መሆኑን ነው። እና አብዲ በእውነት ለዚህ ድርግትህ፣ ሀዋንም ይቅርታ እንድትጠየቅ ሙሉ ዩቱበሮቹን ራሱ የኢትዮጵያን ሕዝብ ይቅርታ መጠየቅ አለብህ ማለት ነው። በዚህ ልክ ሴት ልጅ እንደዚያ ትጠፈጠፍ? ምን አስበህ ነው? እንደ የፈለገ ነገር ቤት ብትመጣ እንግዲህ ቤት የመጣችበትን ነገር በስነስርዓት ጠይቀህ እንደዚህ እንዴት እንደዚህ ታደርጊያለሽ? ይህንን እኔ ከአንቺ አልጠብቅም፣ በጣም ባለጌ ነሽ ምናምን ብለህ ማባረር ትችላለህ እንጂ እደፍርሽ እደፍርሻለሁ እያልክ ማስፈራራት የለብህም ማለት ነው። ሌላው እንግዲህ ሀዋ ከሱ ቤት የሄደችው ሰይድ ያረፈው ከሱ ቤት ነው ስለተባለች ምናልባት ፓስፖርቱን ሻንጣ ውስጥ አድርጎት ይሆናል ብላ የሰላምን ፓስፖርት ለመፈለግ ነው እንግዲህ ሀዋ ሄደችው ማለት ነው። ሀዋ ቤት ስትሄድ እንግዲህ ማናት ሀዋ ሰይድ ቤት ማነው አብዲ ቤት ስትሄድ ማለት ነው እንግዲህ ሚስቱ ናት መሰለኝ ከፍታ ቤት ያስገባቻት የአብዲ ሚስት። ከዛ በኋላ ግን ምን ትሰሪ ያለሽ እዚህ ስላት፣ ልብስ እያጠፍኩ ነው ይሄ ሻጣ እያስተካከልኩ ነው አለችው። እሱ ግን ሊያምናት አልቻልም ማለት ነው። ከዛ በኋላ ግን ምንድን ያደረገው በጥፊ መጠፍጠፍ ያዘ ማለት ነው። ወይ ሊረዳት አልቻለም ወይ ሊያስረዳት አልቻለም ማለት ነው። እና ከባድ ነው በእውነት ከባድ ነው። እኔ እንጃ አጃኢብ ያሰኛል። እውነቴን ነው የምላችው፣ አጃኢብ ያሰኛል ማለት ነው እና አብዲ ይቅርታ ልጠይቅ ይገባል፣ ሁሉንም ማለት ነው የኢትዮጵያ ሕዝብ እንዳለ ሙሉ ሙሉ ሙሉ ሙሉውን ማለት ነው እና በዚህ ልክ ሴት ልጅ እንደዚህ አትደረግም። እንደ የፈለገ ነገር ቢሆን አንተ ወንድ መሰለ እንደ ቤት ገበች ደግሞ፣ አንድ ጭብጥ የማትሞላ ሐዋ ለራሷ ነፍስ እያቷ ብቻ ናት ያለችው ቀጫጫ ነገር ናት። እንዴት ነው አሁን እዚችን ላይ በጥፊ በእርግጫ ስትፈልጊያቸው? ቤት ቤቴ ድረስ ነው የመጣሽው፣ ደፍርሻለሁ ምናምን። ኧረ በኢየሱስ በጣም ከባድ ነው። እውነት በጣም ከባድ ነው። እና እንግዲህ የተናገርካቸው ቃላቶችም ምንድን ነው ያለው? አብዲ እኔ ሱመያን ባገኛት እንደ ሬሳ ጎትቼ እንደዚህ አድርጌ ይላል፣ ፍራሹን እያነሳ እንግዲህ በፍራሹ እንደዚህ አድርጌ ጎትቼ ከዛ በኋላ ልጆቼን ወስዳለሁ። እሷ ማናት እንዲያውም ሰይድ ወንድ አይደለም እያለ ነው ማለት ነው ወንድነቱን እራሱ ይጠራጠራል ማለት ነው እና በጣም ነው የሚገርመው እንዴት ለጓደኛ እንደዚህ አይነት ነገር ትናገራለህ እንግዲህ እንደሚለው በጣም መወዷቸው ጓደኞቼ ናቸው ሲል ነበረና ሰይድ ራሱ እየተሳደበ ነበረ እና ወንድ አይደለም እኔ እሱን ብሆን እያለ ነበር እና እንግዲህ፣ ስኪናም በዚሁ ቪዲዮ ላይ ገብታ ከነ ባሏ፣ ስኪና እንደውም ዛሬ ባሏንም ይዛ መታ አስተዋውቃናለች። ባሏን ጭምር ነው ይዛልን የመጣችሁ። እንግዲህ መጀመሪያ ላይ ቪዲዮ ወይ መጨረሻ ላይ አስገባላችኋለሁ። ስኪናም ባለቤቷን ይዛ መታ አስተዋውቃናለች ማለት ነው። ስኪና ማለት የሰይድ እህት ናትና እሷን ባሏን አስተዋውቃናለች። እንግዲህ እሱ ራሱ በጣም እየተናደደ ነበር። ወንዶችን አታሰድም። ለምንድን ነው በዚህ ልክ ሴትን የምትደበድበው? እንዴት እንደዚህ ሴት ልጅ ትደበደባለች? እያለ ነበር ማለት ነው። ብቻ በጣም ከባድ ነበረ። እኔ እንጃ በስማ አብዲን፣ እኔ በዚህ ልክ አልጠብቀው ነበር። ምክንያቱም ሳየው፣ እዛ ከሰይድ ጎን ሁልጊዜ ሳየው፣ ምንም የማያቅ የዋህ ይመስለኝ ነበረና እሱ ግን በየሱ ስም ጭራሽ እደፍርሻለሁ እስከ ማለት ማለት ነው። እና በጣም ከባድ ነው። እኔ ምን ማለት እንዳለብኝ አላቅም። ቃላቱ ራሱ ጠፋብኝ ማለት ነው። እና ለዚህ ሁሉ የሚዳርገው ሰይድ ነው። አንደኛ ሱመያንም ነው የምታሳድባት የምታዋርዳት፣ ሰይድ አንተ ራስህ ነህ ማለት ነው። ለዛውም በገዛ ጓደኛ በጣም ነው የሚያስጠላው? በነገራችን ላይ ባለፈውም ለሰይድ እያለው ነበረ እና ምንድን ነው አንተን እንደሚያዞር ለምንድን ነው ሌላ ልጆች አትወልደው? በቃ እሷን ተዋትና ሌላ ልጆቹ ውለድ አለው ማለት ነው እና እኔ እንጃ ብቻ አብዲ ጓደኛ እንደዚህ ነው እንዴ ጓደኛ እናንተ ጓደኛ እኮ መክሮ ሁለቱንም አባብሎ የሚያስታርቅ ነው እንጂ እንደዚህ ለአንድ ወገን ወግኖ እንትን የሚል አይደለም። እና አብዲ በዚህ ልክ መሆንክን ዛሬ ነው ያየሁት። እና በዛ ላይ ቤቴ ድረስ ነው እና የመጣሽው ደፍርሻለሁ አለው አለ ማለት ነው። በጣም ከባድ ነው። ብቻ አላቅም። ውድ ቤተሰቦቼ ሰላምም አላልኳችሁም መሰለኝ በጣም ስለተናደድኩ ነው። እንግዲህ ሰላማችሁ ይብዛ። ለማንኛውም ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ሁኑ ላለው እውነት በቃ እኔ እንጃ። በተለይ ለሱመያ የሚነገራቸው የሚናገራቸው ቃላቶች በጣም ያስጠላሉ። ሲቀጥል ሀዋን እንደዚህ መምታት አልነበረበትም። እውነት እኔ እንጃ ቻላቅ ከባድ ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።